የሚፈልጓቸው ዕቃዎችን ገዛዛ ከዛው ወደ ቤታችን እየተመለስን እንደምታዩን ምናምን ሞዳን። እንግዲህ ወደዚህ አልመጣሁም ነበረ በማ በጣም ሲያምር በጣም ነው የሚያምረው። ሰው ሁሉ የኢድ አልባሳቶችን በመግዛት ተጠምዷል። እንደምታይ ነጭ ልብስ አያችሁት እዛ

ለኢድ ጀነጥቆል። እንግዲህ እንደዚህ ግብይት እያደረግን ነው። ለኢድ አለባበሳችን፣ ፖርቶች፣ የኢድ ስጦታዎች ምናምን ግብይት ላይ ነው ሁሉም። በጣም ደስ የሚለው ደግሞ ከገባይቼ ቶሎ ወደ ቤት ወጣ እያልኩኝ ነው። በጣም በጣም ብዙ ብዙ ብዙ ወደ አዲስ ነገሮች አሉ። በጣም ደስ ይላል። ግብይት ምናምን ምናምን

ይሄኛ ደሞ ወደ ሲቲ ካውንተር ይጎራ ብለን ገዛስተን እየወጣን ነው። ሲቲ ገብታችሁ ላይክ አድርጉ

እናደርጋለን መሰላችሁ። ቺዘን እንበትናለን፣ መጨረሻ አካባቢ።